ታደነቆረ ከእኔ እኮ ምን ማለት ነው? ዝም ብለህ በባዶ ሜዳ ማፏጨ። ኦራ እንደው ዝም ብዬሽ ቀየውን ቃኘት ሳረጓት ደስ ደስ ይለኛል። እኛ ቀየው እኮ እንዴት የሚያምር የሚያማልል እንዲያ ነው። እኔ ግን የምልህ እንደው ከርሞ ምን ልታረግ አስብሃል? ያችን ትንሿን ጥጃ ሽጬ ሁለት ወደ ደላ በራሪ ነው የምገዛው። ትንሽትሽጠ ነው ትንሽ ትንሸትና ዝም ብዬሽ ሁለት ወደ ደላ ጠንበሌ ጠንበሌ ነው የምገዛው ሻ እዚህ ነው፣ እኔ ደግሞ እዛ እና እንዴት ያለ ነው? ከብቶችን ታች ትታችሁ የልቅስ ተሻግሮ እ አላባይበሉ እንደሆነ እንዳይደበደቡ። እሱማ ልንወርድ ነው፣ አላፊ ብለን ነው። እኔ ወደ የልቅስ ነው ነው እኔ ማተከተም ይባል መጥቶልኛልና ባለ ምን እራሱ አስደነገጠህ? አንተ ደግሞ ኧረ እዚህ ምን ምን አልሽኝ? እና ቤቱን ሰንዳ ሰንዳ ላርጁ ተብያለሁኝ፣ እና አዛቹ ስራ ስለምቸኩል ለኸር ነው። እንዴት እኛን እኛን የመሳሰለ ይውልሽ ዘንግ ዘንግ የመሰለ ሰው ሞልቶ አባትሽ ደግሞ ምን ይለው ምን ይለው ዘንግ ተከተሜውን ያ የተስፋውን እና አሌክስን አንተ ልትተከው ነው አንተ እንጂ ዘንግ ማለት እናንተ ንብረራ ናችሁ። ይልቅስና ልሂድበት ወይ ይሄን ነገር ቁልል ከልቶች እንዳይጠፋ ይሄ ነው የሚያናግራታት። ያ ያ ግን እኛን የመሰለ ሰው ተቀምጦ፣ በል አሁንማ ይሄ እሱንማ እናሳየዋለን። እዛ አንተ ከውቶ ነው

ችማ መላክ ናት ሴት እኮ ናት። ቆይ እንግዲህ የለም የለም፣ ሴት ናት መላክ ናት መላክ ናት ይች። ኧረ አንተ እንግዲህ ምን እንደወደኩኝ። መላክ ትሁን መላክ ትሁን እሺ፣ ምን እንደወደኩ እሷ ስትከተል ነው ያወድቃል አለኝ። የለም የለም

ሆራኛማ እኔማ ምን እንፈልጋለን? እሺ ታዲያ ምን ልታዘዝ እ ምን ምን ልታዘዝ ብቻህን በዚህ ጫካ እኮ ብሩ ሰይጣን ልመጣ እችላለሁ ግን ጤና የጎላቸው ጉዴ

እኔ ልጮህ ነው። እሺ እንግዲህ፣ ጓደኛችን እኮ ነው። አደረደችሁ በላችሁ። እኔ እኮ ልጮህ ነው። ጨነቀ አትይውልኝ። እኛ ባለንበት እመጣለች። እንዳትጮህ ምን ታስበላኝ ነው። እንግዲህ አራቅ ብለን እንጮህ እና አንድ ወደ እጃና እንጮህ እንመልሳለን።